እንድናችሁ ይህም ቪዲዮ አዳምጡት። ብዙም ሰጣ ገብ አልፈልግም። የመጨረሻ መጨረሻ ቪዲዮ ነው። ለሰው ጋ እንደዚህ አይነቱ ለወረደ ሰው መልስ የሚመልስ ሰው አይደለም። ምክንያቱም እኔና ኤቢሲ እኩል አይደለም። ኤቢሲ ማለት ስሙን እንኳን መጽሐፍ፣ ከብዶት ቲክቶክ በከፈተ ሰዓት ኤቢሲ ብሎ የከፈተ ገና ኋላ ቀረ የሆነ ሰው ነው። እኔ ደግሞ ከአንድም ሁለት ዲግሪ ያለኝ የጤና ባለሙያ ነኝ። ስለዚህ ሜንሽን ባታደርጉኝ ይመርጣለሁ። ወደ መልሱ ግን ስንሄድ ማለት ነው፣ የደደብነቱ ደደብነት ወይም ደግሞ የአላዋቂነቱ አላዋቂነት የፈጠረበት ጥያቄ ራሱ ቡዳህ ምትለዋን እንግሊዝኛ ቃል ምን ብለህ ተረጎምካል? ቡዳህ ምትል ቃል አለ፣ ዋል ኦፍ ቡዳህ ይላል። ያ ምን ብለህ ተረጎምከ? ምን ማለት ነው? ቡዳህ ማለት የመጀመሪያ ነገር ይሄኛውን ነገር ማወቅ መቻል አለበት። ቡዳህ ማለት ዋል ኦፍ ዎተር ሲሆን፣ ያም ዋል ኦፍ ዎተር ምንድነው? የውሃ መያዣ ሲሆን እሱም ሶስት ሜትር ስፋት በሶስት ሜትር ተኩል ጥልቀት ያለው አካል ነው። ስለዚህ እዛ ጋ እየተደረገ ያለው ነገር ምንድን ነው እንደዛ የውሻና የወራባ ደም አለበት ነው እየተባለ ያለው ቢኖርበት ነው እየተባለ ያለው ቢኖርበት ነው ጥያቄያዊ ነው ገብቷል ቢኖርበት ምን ይደረግ ነው አንተ ግን ድፍን ስለሆንክ የጻፉልህን ሰዎች ወይም በቃል የነገሩን ነገር ብቻ እስክሪፕቶ ስለያስ ታዋቂ የሆንክ መስላል እሷን ለመሸፈን በጣም ድርቁር ያልክ መሀይም ነህ ሰው እኮ እንግሊዘኛ ቡዳሃ ብለ ምን ተርጉመን የመጣኸው እዚህ ጋር ወቶቻ በዚህ ልክ ነው እንግዲህ የወረደው ማለት ነው ለእንደዚህ አይነት ተራ ሰውን የመልሰጥ በጣም ነው የሚዘገን ነው። ለዛ ነው እያወራኋቸው ያለሁት። ከዛ በተረፈ ደግሞ ዝንብ ምናምን ብሎ ምናምን ሊሸፈትል ሞከራ። ዝንብ ማለት የው ይህም ትልቁ ማህይምነትን ሳይንስ የሚባል በረገጠበት ረግጠ ማታል አካባቢ ሳይንስ እንኳን አራተኛ ክፍል እንዳልተማርቅ የምታሳይ ሰው ነ ቢኮዝ ኦፍ አካባቢ ሳይንስ ላይ እንኳን ማለት ነው ሳይንስ የሚያውቅ ሰው ጎግል አድርጎ ሳይንስ ያነባል። ዝንብ ማለት አንቲዶት በቀኝና በክንፍ በግራ ክንፏና በቀኝ ክንፏ በግራው መጥፎውን ስትይዝ በቀኙ ደግሞ ማርከሻውን ማለት ነው። ከመርዙ እስከ ማርከሻውን የተሰጣል አንቲዶቷን ነው ዝንቧ በግራ በኩል የሚገባው ይህንን ማንበብ ነበረበት። ለምን አንተ ግን ውሃ ንጹህ ነው። በተጨማሪም ዝንብ በቀኝ ክንፍና በግራ ክንፍ በኩል ልዩነት እንዳለው ቁርአን ከ1400 ዓመታት በፊት ነግሮናል። ሳይንቲስቶች ደግሞ ዛሬ ላይ ሆነው ምድር ውስጥ ገብተው ሰማይ ላይ ወጥተው ያገኙት ነገር አለ ይህም በግራና በቀኝ በኩል እንደሚለያይና በቀኝ በኩል የሚገኘው ባክቴሪያ ወይም ዲዚዝ እንደሚያመጣ አረጋግጧል። እና ይህ ሰው ወይ አልተማረ ወይ አልታጠበ። ታዲያ ምን ይባላል? ይህ ሰው መግማት አትመግማማት አይ መግማት መግማማት የት ቆሻሻ ነው። እንደሰማችኋቸው ነው፣ ምላሽ ከመስጠት ይልቅ ፐርሰናል አታክ ነው ያደረጉት። ያው ሰው ያለውን ነው የሚሰጠው፣ ያለውን እውቀት ነው የሚያካፍለው። ከዚህ ሌላ እውቀት እንደሌላቸው ትረዳላችሁ። ያነሱትን ግን ነጥብ በነጥብ ድባቅ እንመታዋለን። ይኸውም ዝንብ መድኃኒት አላት። ስለዚህ የምትጠጡት ውስጥ ብትገባ መድፋት የለባችሁም። ውስጡ ነክራችሁ አውጥታችሁ መጠጣት አለባችሁ የሚል የነብያቸውን አስተምሮ ለመደገፍ ሳይንቲፊክ ያልሆነ የጎግል እውቀት ይዘው መጥተዋል ማለት ነው። ይህም በመረጃ እናጋልጣለን። በቅድሚያ ግን ማንኛውም ጤናማ አይምሮ ያለው ሰው ዝንብ ቆሻሻ ላይ ካረፈች በክንፎቿና በእግሮቿ ባክቴሪያ ዛ መታ ምበሉትና ምጠጡት ላይ ካረፈች ትበክለዋለች። ኢትስ ኦቪየስ ነው። ካካ በምልበት አካባቢ ላይ ዝንብ አለ ንበል፣ ዝንቦቹ ወረውታል። እናንተ ዛ ሻይ ስጠጡ፣ ከካካው ላይ ተነስተው ምጠጡት ላይ ገቡ። ያንን እንደ ነብያችሁ አስተምሮ ከሆነ የምጠጡት ውስጥ ዝንቦቹ ንክር ታደርጉና አውጥታችሁ ትጠጣላችሁ። ዝንቧ በእግሯ ምንድን ነው? ዳክራይ መጣችሁ። ከካካ ሌላ ኤግዛምፕል ልስጣችሁ። ካፌ ላይ መንገድ፣ አስፓልት ዳር ቁጭ ብላችኋል። አስፓልት ላይ ብዙ ጊዜ ታያችሁ፣ ፈረስ፣ የጋሪ ፈረስ አንዳንድ ቦታ ይቆማል። ሰውነታቸው ቁስል ስል ይልና እዛ ይቆማሉ። የሚቆሳስሉትም በዝንቦቹ ነው፣ ዝንቦቹ እሱን ስለሚነድፏቸው ስለሚያቆሳስሏቸው። አስፓልት ላይ የሚቆሙበት ምክንያት መኪና ሲያልፍ ዝንቦቹን በነፋስ እንዲያደርግላቸው ነው እና ሲያደርገው ዝንቦቹን እናንተ ካፌ በር ላይ ቁጭ ብላችኋል። ዝንቦቹ መጥተው ሻያች ውስጥ ንከር ወይንም እጠጡት ውሃ ብርጭቆ ውስጥ ወይንም ወተት ውስጥ ከዛ እንደ ነብያችሁ አስተምሮ ንክር ታደርጉና አውጥታችሁ ትጠጣላችሁ። ሀው ስቱፒዲቲዝ ይህንን ነው እኔ ሳይንቲፊክ ነው ብላችሁ። አረ ሰው አስቡ። አረተው ሌላ ግን ልንገራችሁ እንደ ዓለም ጤና ድርጅት መረጃ መሰረት ወይንም ደብልዩ ኤች ኦ እቺ ጥዝ እያለች የምትሄደው ዝንባልቻል ሁማን አፍሪካን ትራይፖኖሶማሲስ የሚባል በሽታ ታመጣለች። ይሄ በሽታ ወይንም ስሊፕ ሲክነስ ይባላል። በዓመት እስከ አንድ መቶ ሺህ ሰው ይገላል። ስፔሻሊ ኢስት አፍሪካ ላይ ነው ደግሞ በሽታ ያለው። ይኸው ደብሌዎቹ ያወጣው መረጃ ነው፣ ግለሰብ ያወጣው አይደለም። የዓለም ጤና ድርጅት ያወጣው መረጃ ነው። መሰጠ እኔ እንዴት ነው እኔ? ከፍቅረኛ የጋ ቁጭ ብዬ ካፌ ላይ ከካካ ላይ ው ብለው የመጡ ዝንቦች ሻይዋ ውስጥ ሲገቡ፣ ዝንብ መድኃኒት በክንፏ ይዛለች ብዬ ሻዋ ውስጥ ጭራሽ ጭምቅ አርጌ ወደ ውስጥ ነክሬያቸው አውጥጬ ጠጭ ምላት? አይምሯችሁን አሰሩት። ይህ ጤናማነት አስተሳሰብ አይደለም። አንድ ሳይንቲፊክ ኢቪደንስ አታመጣም። የዓለም ጤና ድርጅት ነው ያለ ስለ ጤና ጉዳይ የሚያወጣው። ዝንብ መድኃኒት ነች የሚል የሰራበትን ስጠኝ መረጃ እኔ ይሄው ሰጣ ዝንብ ገዳይ በሽታ እንደምታመጣ እንደምታስተላልፍ ማለት ነው። አንተ ስቲ ገዳይ በሽታ አታስተላልፍም የሚል አንጣ። ሁለተኛው ምንድነው? እሱ ስለ ነብያቸው ያልኩበት ላይ ነበረ። የሞተ ውሻ የተጣለበት፣ እንደገና ደግሞ ሴቶች ፔሪዮድ የነካው ጨርቃቸውን የጣሉበት፣ እንደገና ደግሞ ቆሻሻ የተጣለበት ውሃ አይበከልም፣ ንጹህ ነው ብለዋል ነቢያችሁ፣ ስል ውሸት ነው አላለም የሚል ክርክር አንጥታችኋል። ሀዲሳችሁ ምንድን ነው የሚለው እናንብበው፣ አብረን ሱናን አቢ ዳውድ ነው 67 ላይ ነው። ናሬትድ አቡ ሰይድ አልኩድሪ አሄርድ ዛ ፒፕል አስክ ፕሮፌት ኦፍ አላ ወተር ኢዝ ብሮት ፎር ዮ ፍሮም ዌል ኦፍ ቡድሃ ኢት ኢዝ ዌል ኢን ዊች ዴ ድ ዶክስ ሚኒስትራል ክሎዝ እንደ ኤክስክሪመንት ኦፍ ፒፕል አርስሮን እንዲህ ሲሉት ነቢ ሲጠይቁት ሰማሁኝ። ውሃ መጥቶልሃል፣ የመጣው ውሃ ከቡድሃ ከሚባል ጉድጓድ ውስጥ ነው። በዚህ ጉድጓድ ውስጥ ደግሞ የሞተው ውሻ፣ ሴቶች ፔሬዳ የነካው ጨርቃቸው እና ኤክስክሪመንት ኦፍ ፒፕል የሰዎች ካካ የሚጣልበት ነው አሉት። ነቢያችሁም ምን ቢል ጥሩ ነው ደ ሜሴንጀር ኦፍ አላህ ሪፕላይድ ቬርሊ ወተር ኢዝ ፒር ኤንድ ኢዝ ኖት ዲፋይልድ ባይ ኤኒቲንግ ውሃ በጣም ንጹ ነው በምንም መልኩ ሊረክስ አይችልም ነው ያላቸው ቡዳ ምንድን ነው ቡዳ ምንድን ነው ታውቃለህ ሶስት ሜትር በሶስት ሜትር ማለት ነው ምን አሰደቀኝ እኔ ታዲያ ሶስት ሜትር በሶስት ሜትር የሆነ ጎሬ ውሃ ውስጥ እሺ የሞተ ውሻ ተጣለበት ካካ ተጣለበት ሴቶ ፔሬድ የነካው ጨርቃቸውን ጣሉበት በዛ መጠ እሱን ትጠጣለህ፣ እሱን ትታጠብበታለህ። አልተበረዝ አይቆሸሸም ማለት ነው። ስድስት ክንድ ይላል እኮ ምን አስጨነቀኝ? ስድስት ክንድ ማለት ሶስት ሜትር ነው። ይሄን ማያቅ የለም። እዚህ ክርክር ውስጥ ምን አስገባኝ? ሶስት ሜትር ነው ኦኬ። ሶስት ሜትር የሆነ ጥልቀት ውስጥ የሞተ ውሻ የተጣለበት፣ ካካይን ያልኩበትን፣ ሴቶች ፔሬድ ጨርቃቸውን የጣሉበትን ትጠጣለህ ማለት ነው። ውሃ ደግሞ አንደኛው። ያኛው ደግሞ ምን አለ? ውሃ በምንም መልኩ አይቆሽሽም። ወተሪዝ ቢውር አለ የጎግል እውቀት ማለት ነው። ዩዶንች ነው አባውት ፉድ ቦርን ዲዝስ፣ ውሃ ወለድ በሽቶች ስለሚባሉ ምንም ነገር እውቀቱ የለህም። እንደ ዓለም ጤና ድርጅት መረጃ መሰረት ምግብ ወለድ በሽቶች ብቻ ከሁለት መቶ ይበልጣሉ። የሚመጡ በምግብ በምግብና በመጠጥ የሚመጡ ማለት ነው ልክ እንደ ኮሌራ ተቅማጥ ታይፉ ታይፈስ ሄፕታተስ እንደዚህ አይነት በሽቶችን ውሃ ወለድ በሽቶች የሚያመጧቸው አሉ። ከሁለት መቶ በላይ የሆኑ ማለት ነው። ውሃ በሽታ አይደለም። ካልሆነ እስቲ እኔ ቤቴን ወልውዬ ላጠጣህ፣ ካልሆነ ሽንት ቤቴን ወልውዬ ላጠጣህ፣ ካልሆነ እኔ ጥምብ አጥቤ፣ ጥምብ ሰው ሲሞት አጥቤ ወይንም ደግሞ የፈረስ ምናምን ሲሞቱ እነሱን አጥቤ ላጠጣህ ውሃ ንጹህ ምንም ማይረክስ ማይቆሽሽ ከሆነ በተቅማጥ ብቻ ከምግብ ወለድ ጋር ተያይዞ በአመት ከግማሽ ሚሊዮን በላይ ሰው እንደሚሞት የዓለም ጤና ድርጅት መረጃ ያሳያል። ኬት አምጥተው ነው እውሃ አይበከልም የሚል ሎጂክ ያስቀመጥከው? እስቲ የዓለም ጤና ድርጅት ያወጣው መረጃ አንጡ። ሙስሊሞች ሲጨንቃቸው የጻፉትን አይደለም፣ የመንጫጨሩትን አይደለም። በኋላ ዲስከስ ማድረግ እንችላለን። በተረፈ ፐርሰናል አታቁን። እዛው ሁለት ዲግሪ ያለኝ ሁ ኬርስ ለምን አራት ዲግሪ አይኖረን? እኔ ማዝነው አንተ ፋርማሲ መጥተው መድኃኒት የሚገዙ ምክንያቱም እርግጠኛ ነኝ ያልታዘዙትን መድኃኒት ልትሰጣቸውና ልትገላቸው ትችላለህ። በጤና ጉዳይ ግን እመለስበታለሁኝ። ሀሁ አስተምርሃለሁ። በጤና ጉዳይ ላይ እንደ ሀሁ አስቆጥርሃለሁ። ፊደል በሰፊው ወደፊት ስለምመለስበት ነው። በጤና ጉዳይ ላይ ሳውንዝ ያልኩት ቴንኪው።